ዕንባና ኩነኔ ከቤልጅግ አሊ ወይም ጌዲዮን ተስፋዬ ሽጉጤ ደሜ። የዛሬውን አያድርገውና የያኔይቱ አዲስ አበባ ትንሽ ከተማ ነበረች። አሁንማ በጣም ሰፍታለች። የሕዝቡም ቁጥር እጅጉን ጨምሯል። የሽጉጤ ደሜ ታሪክ ሲፈጸም የነበረችው አዲስ አበባ የነበራት ስፋት አሁን ካሉት ጋር ሲወዳደር ልዩነቱ የትየለሌ ነው። ከሦስት ዐሥርተ ዓመታት በፊት በአንዱ ሰፈር የተፈጸመ ጉዳይ ከሌላው ሰፈር በቅጽበት ይሰማ ነበር። ዛሬማ ምኑ ቅጡ! እንኳን ሌላ ሰፈር የተሰራው የጎረቤት መርዶም ወዲያው አይሰማም። አዲስ አበባ ውስጥ ከሚገኙት ሰፈሮች ውስጥ አንዱ ልደታ ነው። ሰፈሩ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ጥቅጥቅ ብለው የሚኖሩበት ሲሆን የሰፈሩ ነዋሪ ችግረኛነቱ ሳይበግረው ተፋቅሮ የሚኖር በደስታም ይሁን በሐዘን የማይለያይ ነበር። ይህ የምተርክላችሁ እውነተኛ ታሪክ የተፈጸመው እዚያው ልደታ ውስጥ ነው። የልደታ ክልል በውል ተለይቶ አይታወቅም። መንፈሳዊው የልደታ ክልልና ደርጋዊው የቀበሌ ክልል ልዩነታቸው የሰማይና የምድር ያህል ነበር። ከአሮጌው አውሮፕላን ማረፊያ አንስቶ እስከ ሰንጋተራ ከተክልዬ አንስቶ እስከ ጨርቆስ ሁሉም ልደታ ነው። የዚያ ሰፈር ሰው እንኳን ክርስቲያኑ እስላሙም ቢሆን ልደትዬን ብሎ ከማለ ውሸት የሚባል ካንደበቱ አይወጣም። የልደታ ልጆች ልደታን እንደ ሁለተኛ እናታቸው ነው የሚቆጥሯት። አንዳንዴም ልደትዬን ከሃይማኖት ተቋም መጠሪያ ይልቅ የአባቱ ስም አድርጎ የሚቆጥር ነዋሪ ያጋጥማል። አወይ የልደታ ትዝታ ስንቱን ነገር ያስታውሳል። ባካችሁ ባልቻ ሆስፒታል ብስክሌት መንዳት የተማርንበት ቦታ፣ ዋና ለመማር አቫሲዮኒ መሄድ፣ እግር ኳስ ለመጫወት አሸዋ ሜዳ፣ ለጥምቀት ልደታን ማውጣትና ማስገባት፣ የግንቦት ልደታ፣ ተስፋ ኮከብ፣ ባልቻ ባነፍሶ፣ ብሪሞ፣ ቶሎሳ ሰፈር፣ ፍርድ ቤት፣ ማኅበረ ሰላም ዕድር ደግሞም የእድሩ ለፋፊ ማሙዬ ከጠዋት የእድር ልፈፋው ጋር የቱልቱላ ጩኸት፣ እድሩ ምኑ ተዘርዝሮ ያልቃል። ጡጡጡ የወይዘሮ አትጠገባያት ሞተዋል፣ ቀብራቸው ልደታ ስለሚፈጸም የማኅበረ ሰላም ዕድር አባላት በሞላ እንድትገኙ ስም ይጠራል። የቀረ መቃጮ አለው። ጡጡጡ የእድር ጥሩም በእኛው ይለፍፋል። ሁሉም በየፊናው ማን እንደ ሞተ ለማወቅ ከእንቅልፉ ተነስቶ የዕውር ድንብሩን ወደ ውጭ ይሮጣል። አባባ ማሙዬ ማን ሞተ ነው ያሉት? እዚህ ብሪሞ ወፍጮ ጋር ያሉት ሴትዮ ለምየቴ ነገሩ። እናንተ አታውቋቸው ለጌቶችም ሳትረሱ ንገሩ። ጡ ጡ ጡ የዕድር ለፋፊው የማሙዬ ድምጽ የሚረሳ አይደለም። የዕድር ብርጭቆ ልንወስድ ተልከን ስንሄድ በአባባ ማሙዬ አቆጣጠር የምንስቀው ፈጽሞ አይረሳኝም 17 18 19 10 ካያ እያሉ ነበር የሚቆጥሩት። ልደታ የአባታችንን የአባባ ማሙዬን ነፍስ ትጠብቅልን? ትዝታው ወደ የተወሰደኝ ባካችሁ። ልደታ ውስጥ ጽፈው የማይጨርሱት፣ ተናግረው የማያልቅ ስንት ስንት ታሪክ አለ። የቶሎሳ ሰፈር ዕድር ስም ጠሪ የነበሩትን ሰው ማን ገንዘብ ለመክፈል በጠዋት የምንሄደው እሳቸው የሚሉትን ለመስማት ነበር። የእድሩ ጸሐፊ የሚነግራቸውን ስም ተቀብለው ጮክ በማለት ለዛ ባለው ድምፃቸው ነበር የሚጠሩት። አምሳ ላቃ ካባዳ፣ አቤት ጌታዬ ሲሉ፣ አሲንጂራአራራ ብለው ወደ ጸሐፊው ይዞሩና እንዳቲሬሳ ሚልኪት አድርጊ ከአባዳ ሁል ጊዜ አትቀርም በማለት ያሳስቡታል። አሲር አለቃ ወርገሳ ለጥሪያቸው ምላሽ ሲያጡ ዙሪያ ገባቸውን ገልመጥ ገልመጥ አድርገው ከተመለከቱና የዕድር የወር ክፍያ ሊከፍል የመጣ አለመኖሩን ካረጋገጡ በኋላ ዚ ዚ ዚ ዚ ሮ ሮ ሮ ሮ ብለው ይጮሃሉ። ያን መሰል ፍቅርና የሰፈርተኛው ጥሩ ባህል ልደታን ከቶ እንዳትረሳ ያደርጓታል። በልደታ ከተፈጸሙ አስደናቂ ታሪኮች ሁሉ የማይረሳኝ የሽጉጤ ደሜ ታሪክ ነው። ባሰብኩት ቁጥር በዓይነ ሕሊናዬ አፈተልክና ያን ጊዜ ያን ዘመን፣ ያን ሰፈር እቃኛለሁ። ከቀይ ሽብር በኋላ የተከተለው ሁላችንም በፍርሃት የምንኖርበት በተለይ ልደታ ቤተ ክርስቲያን ደጃፍ ላይ በግፍ ተገድለው የተጣሉት ወጣቶች ጉዳይ በልደታ ነዋሪዎች ልብ ውስጥ ትልቅ ሐዘን ትቶ ያለፈ ወቅት ነበር። ገና የቀይ ሽብር ድንጋጤ ያለቀቀው የልደታ ነዋሪ አምላክ ለተፈጸመው አረመኔያዊ ድርጊት መፋረዱ አይቀርም ብሎ እየጸለየ በትዕግስት ይጠባበቅ ነበር። ልደታ ያን ያህል የናቃትንና የተዳፈራትን ትቢተኛ መንግስት ልኩን ታሳየዋለች የሚል ሙሉ እምነት በህዝቡ ዘንድ ሰፍኖ ነበር። ያ ደሃ ግን ጥብቅ አማኝ የነበረ ህዝብ ከልደታ በስተቀር ሌላ መተማመኛ አልነበረውም። የልደታ ሰው ትንሽ ትልቅ ሳይል የልደታን ታምር ይጠብቃል። በግፈኞቹ ላይ ስለሚፈጸመው የልደታ ፍርድ አይቀሬነት የሚጠራጠር አንድም ሰው አልነበረም። ለምሳሌ ያህል ለማ የተባለው የቀበሌ 02 ሊቀመንበርና የቀበሌ 07 ሊቀመንበር ከሰተ ከከፍተኛ 22ቱ ሊቀመንበር ከመቶ አለቃ ደስታ ጋር ተጣሉ ሲባል ገና ልደታ ታባላቸዋለች ተባለ። ግጭታቸው በመኢሶንና በሰደድ ድርጅቶች መካከል ከተነሳው ጸብ ጋር የተያያዘ ነበር። አብዮት ጠባቂው ጋምብለር ታሞ ሰውነቱ ቆሰለ ተብሎ ቢወራ ደግሞ ነዋሪው ልደታ በዚህ ይብቃህ ትበለው፣ እሱ እንኳን ምስኪን ሰው ነው አለ። ጋምብለር ቀድሞ የሰፈሩ ኩሊ የነበረ በኋላ ግን አብዮት ጥበቃ ለመሆን የበቃ ሰው ነው። መምህር ሙሉ ጌታ ስልቡ ጤናው መቃወሱ ሲነገር ልደታ በስንት በኩል ትቅጣው ምሕረቷን ትላክለት በማለት ታልፏል። አረመኒዎቹን የረገማቸው ሕዝብ እንደየ ሁኔታቸው እያየ መልሶ ምሕረትን ከልደታ አይጠይቅላቸዋል። ያንበሳ አውቶብስ ካድሪ የነበረችው ትንሳኤ ተጎሳቆለች ሲባል ደግሞ የሰው ደም ገና የሚያደርገውን ታዩታላችሁ፣ ልደትዬ የለችማ በማለት ህዝቡ ወደ ሰማይን ባሁን ረጨ ይገረም ፖሊሱ ወደ ጎጃም ተዛውሮ ያኔ በቀይ ሽብር ታስሮ ሳለ አሰቃይቶት በነበረው የቶሎሳ ሰፈር ልጅ እልቅና ስር መስራት ጀመረ የሚለው ወሬ በተሰማ ጊዜ ልደት እየፈረደች በሚል ሰፈርተኛው ፈነጠዘ። ልደታ ለእያንዳንዱ ጨካኝ የራሷን ችሎት አቁማ በራሷ ደንብ የምትበይነውን ልዩ ቅጣት ያዘጋጀችለት ይመስል ነበር። የልደታ ታምር ብዙ ነው። ልጅ እንዲሰጣት ለለመነ ልጅ፣ ጤንነት ለለመነ ጤንነት ትሰጣለች። ትምህርት ያልገባው እንኳ ልደትዬ ትምህርቴን ግለጭልኝ ብሎ ይሳላል። የአካባቢው ነዋሪ በተለይ ልጆቻቸው በቀይ ሽብር የተገደሉባቸውን አሮጊቶችንና ሽማግሌዎችን ባየ ቁጥር በዕለታዊው ጸሎቱ ልደትዬ ፍርዷን እንዳትዘነጋ በመጎትጎት ጎት ይተጋ ነበር አታውቋቸውም እንዴ የናበበ የነው ብሸት አባት ናቸው እኮ ልጆቻቸውን ሁሉ ገድለውባቸው ሀዘኑ ቢበዛባቸው ብቻቸውን እያወሩ የሚሄዱት ልደታ ይሄን ነገር ዝምት አይ እያንዳንዱ ነዋሪ በየፊናው ልደታ ፍርዱን እንዳታስተጓጎል ይማጸናል እናም ከለታት ሁሉ በአንዱ ቀን ጠዋት ላይ የሚጠበቀው ታምር ደረሰ። ሰፈሩ ተበጠበጠ። የልደታ ሰው ግልብጥ ብሎ ወደ ሜክሲኮ መሮጥ ያዘ። የሁሉም አፍና ልቦና ጉድ ነው ጉድ ነው እያለ ታምሩን ያዳንቃል። ጉድ እኮ ነው ጉድ እኮ ነው። ሜክሲኮ አደባባይ አካባቢ መሬቱ መጮህ ጀመረ። ወሬው በአንድ አፍታ ተዛመተና አካባቢውን አጥለቀለቀው። ምንድን ነው የሆነው ብሎ ይጠይቃል። አልሰሚው ወደ ሜክሲኮ አደባባይ የጀመረውን ሩጫ ሳይገታ መሬት መጮ ጀመረች፣ ይላል። ወሬውን ለማረጋገጥ ሜክሲኮ አደባባይ ደርሶ የተመለሰው ያጁም ተመላሹም ላፍታንኳ ከሩጫቸው አይናጠቡም። የምን መሬት? ጠቅላላ ሜክሲኮ አደባባይን ይዞ ዴ አፍሪክን ይዞ ወደ ታች ደግሞ እስከ ጥይት ፋብሪካ ድረስ መሬቱ ይጮሃል። ምን እያለ? ሽጉጤ ደሜ ነኝ እያለ ልደት እያውጪኝ። ወሬው እንደ ሰደድ እሳት ተቀጣጠለ። ዜናው ባዘጋገብ ስልቱ እንደየሰው የተለያየ ቢሆንም ልደትዬ ፈረደች የሚለው ድምዳሜ ግን የጋራ ነበር። በለቅሶ ብዛት ፊታቸው የበለዘ አሮጊቶች ወደ ሜክሲኮ አደባባይ ሲሮጡ እግረ መንገዳቸውን ልደትዬን እየተሳለሙ ምስጋናቸውን ባጭሩ አቅርበው አለፉ። የሜክሲኮውን ታምር የሰማ አረመኔ አብዮት ጥበቃ ደግሞ ከውይይት ክበብ የቆነጠራትን ቁስ አካላዊ ንቃት ወዲያ በትኖ ትንቢት መፈጸሙን ተቀበለ። በዚያም አላበቃ። ከእግዚአብሔር ቁጣ ለመዳን ቤቱ ገብቶ በሩን ከዘጋ በኋላ ፊቱን ወደ ልደታ ቤተ ክርስቲያን አቅጣጫ ዙሮ ተንበረከከ። አማተበም። አናርኪስቶች በቁጥጥር ስር አውሎ ወፌላላ መገልበጥ ቀላል ነው። እግዚአብሔርን ግን የሜክሲኮ አካባቢ ዜና በየደቂቃውና ሰዓቱ የተለያዩ ቅርጾች እየያዘ መራባቱን ቀጠለ። ልደት የታምሩ አመቻል ቃል ይባላል። ምን ተፈጠረ ደግሞ ይጠየቃል። የአምስተኛ ፖሊስ ጣቢያ ፖሊሶች እንፈራለን አሉ። ምኑን ጩኸት የሚሰማበት ቦታ ላይ መቆፈሩን። ለምን የልደታ ቁጣ ነው ብለው ይሆናላ። ሌላ ምን ምክንያት ይኖራቸዋል? የቱ ጋ ነው ቦታው? ምን የተወሰነ ቦታ አለው? ሁሉም ጋር ይሰማል። በቀይ ሽብር የተመቱት ወጣቶች ደም በዝናብ ታጥቦ ምድር ውስጥ ገብቶ ነው ይባላል። ዲያፍሬክ ብትሄድ እሱ ነው፣ ሰፈሪያን ብትሄድ ይሰማል፣ ሜክሲኮ ብትቆም ይሰማል፣ በአራቱም አቅጣጫ ይሰማል። በተለይ ወደ አስፋልቱ ጠርዝ ከተጠጋ በደንብ ይሰማል። ምንድን ነው የሚለው ሽጉጤ ደሜ ነኝ ነው አሉ ምን ሆነ መሬት ገባ ሲሉት አላውቅም ሞቼ ሊሆን ይችላል ምንም ነገር አይታየኝም ድቅድቅ ጨለማ ነው ይላል ምናልባት ሽጉጤ ደሜ ነኝ የሚለው ሰው ነፍሱ ሳትወጣ ሞተ ብለው ቸኩለው የቀበሩት ሰው ይሆን እንዴ ይጠይቃል ሌላው በመገረም ለመሆኑ በዚያ ስን በቀይ ሽብር የተገደለ አለ እንዴ ሽጉጤ ደሜ የሚባል በቀይ ሽብር የተገደለ አንድም ሰው አልተገኘም። ቀድሞ ነገር እንኳን በስም ዝርዝር ሊለይ ስንት ሰው እንደተገደለ በቅጡ ይታወቃል እንዴ? ይላል ሌላው። ሌላኛው ደግሞ እስቲ እነ ቴዎድሮስ በላይነህ አንጃው፣ እነ ከስተ፣ እነ ለማ፣ እነ መቶ አለቃ ደስታ የገደሉትን ሰው ብዛት አስቡት። ከፍተኛ አራትን ተዉትና ከፍተኛ ሦስትና ከፍተኛ ሀያ ሁለትን ብቻ አስቡት። መሬት መጮኸ ይብዛ ከሰማይ ደም አለመዝነቡ። ሌላው ደግሞ ይደግፋል። ማን ማን እንደተገደለ የት ይታወቅና ብለህ ለመሆኑ ከፍተኛ 3 ቀበሌ 53 ያሉ አብዮተኞች የገደሉትን ያውቁታል? የትንባሆ ሞኖፖል ቀበሌ 07 ቶች በመደዳ አልነበር እንዴ ሲገድሉ የነበሩት የዚያ ሁሉ ሰው ደም ቢጮኸ ፈጽሞ ሊገረም አይገባም። ስንቱ እናት እኮ ናትን በዋን ወደ ሰማይ የረጨችው፣ ስንት ሽማግሌ አባቶች እኮናቸው ይጦረኛል ያሉትን ልጃቸውን ያጡት። አሁን ሁላችንም እግዚኦ ማለት ብቻ ነው ያለብን። ለሃጣን የመጣ ለጻድቃን እንዳይተርፍ ይላል። የእግዚአብሔርን ቁጣ ይፈራ። ልደታ እንደነሱ ውር አይደለችም፣ ሁሉንም በጅምላ የምትቀጣው። እንደ ጋምብለር አቆሳስላ ለማኛ አድርጋ ነው የምትገላቸው። ልደትዬ የምትሰራውን ታውቃለች ብሎ ራሱን ያጽናናል። ሌላኛው በልደታ ፍርድ የሚተማመን ሰፈርተኛ። እንዲያውም አንድ የታወቀው የሰፈር ሽማግሌ በሕልሜ ልደታን ያሰሩት ንግሥተ ነገሥታት ዘውዲቱ ጥቁር ለብሰው ሲያለቅሱ አይቻለሁ ብለዋል አሉ። ያኔ ድርቅ የገባ ጊዜም ምኝሁ ሰውዬ አጤ ምኒልክን ተክዘው በሕልሜ ያየኋቸው ብለው ነበር። ጉድ ነው መቼም ይላል በሕልም ትንቢት የሚያምነው። አሁን ታዲያ መንግስት ምን ሊያደርግ ይሆን? የተፈቱትን ልጆች ሁሉ ሰብስቦ እናንተ ናችሁ ለዚህ ያበቃችሁኝ ብሎ እንዳይቀፈድዳቸው ሌላ ጥያቄ ያነሳል። ይህ የምድር ውስጥ ጩኸት የደርግን ቁጣ ቀስቅሶ ያስጨርሰናል ብሎ የፈራ ምን ብሎ ነው የሚያስራቸው? ልደታን ለኢህአፓ መለመላችኋት ይላል። ሌላው በመቀለድ አየር ወለዶች ከደብረ ዘይት ሊያስመጣ ነው ይባላል። ደርግ ለእንደዚህ አይነቱ ድንገተኛ አጋጣሚ ይጠቅሙኛል ብሎ ቀድሞ ያሰለጠናቸው ናቸው ይባላል። ከመንጌ በቀር የሚያዛቸው የለም፣ ኃይለኞች ናቸው። ጉድጓዱ ውስጥ እንዳደገው ውሻ ገና ሰው ሲጠጋቸው እላዩ ላይ ነው የሚሰፍሩት። ይላል። ሌላው በመደነቅ የልደታ ሰፈር ተጨነቀች። ወደ ቤተ ክርስቲያን የሚሄደው ሰው ቁጥር ጨመረ። ኮሚኒዝም አንገዳግዶት የነበረው ሃይማኖተኛ ሁሉ ታምረ ማርያሙን ከተደበቀበት ይፈልግ ጀመር። የስምንተኛው ሺ መድረስ ምልክቶች እንደገና ተጠቀሱ። ፍካረ ኢየሱስ በየቤቱ ተነበበ። ከዚያም ወራት መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም ከዋክብትም ከሰማይ ይወድቃሉ፣ የሰማዮችም ኃይላት ይናወጣሉ። በዚህም ጊዜ የሰው ልጅ ምልክት በሰማይ ይታያል፣ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ የመለከት ድምፅ ጋር ይልካቸዋል። የማቴዎስ ወንጌል ምዕራፍ 24 ቁጥር 29 የሰው ልብ ሁሉ በፍርሃት ተያዘ። የስምንተኛው ሺህ መድረስ ምልክት የሆነው የመሬት ዋይታ ጀመረ። በሌላ በኩል ደግሞ የግፈኞች ሁሉ ቁንጮ የሆነውን ደርግ ደካማው ሕዝብ ሊፋረደው ባለመቻሉ ለአምላኩ ያደረገው ጸሎት ተሰምቶለት ምኞቱ ስለሰመረለት ህዝቡ ደስ አለው። በጉጉት የተጠበቁት አየር ወለዶችም መጥተው ድምፁ ወደሚሰማበት የቆሻሻ ቱቦ መግባት ፈሩ። የደፈሩት አውቶማቲክ መሳሪያቸውን ይዘው ትንሽ አንገታቸውን ካስገቡ በኋላ ሙሉ ለሙሉ ወደ ውስጥ እንዳይገቡ ወደ ውጭ የሚገፋቸው ኃይል እንዳለ እየተናገሩ ተመለሱ። ደርግ የእግዚአብሔርን ኃይል ለመመከት ልደታን በታንክ ከበበ። ከሶስተኛው ቀን በኋላ ይሰብማ የነበረው ድምጽ እየደከመ መጣ። ሰዎች እየተጫጫሁ ሊተነኩሱት ቢሞክሩም መልስ አጡ። ተፈጥሮ በቁጥጥር ስር ሆነች። እግዚአብሔር ፈራ። ደርግ አሸነፈ! የልደታ ነዋሪዎች በተስፋ መቁረጥ ተከበቡ። ግን ልደታን ሄደው መሳለም አላቆሙም። የደርግ ካድሬዎች የእግዜር ኃይል ውሸት መሆኑን አመኑ። ድምፃቸውን ከፍ አድርገው ሰበኩ። የጸረ አብዮተኞች ሽብር ነው ብለውም ተመጻደቁ። በአራተኛው ቀን ከሜክሲኮ በታች ከሚገኝ የቆሻሻ ማስተላለፊያ ቱቦ ውስጥ ጥቁር የሆነ ቆሻሻና የተዝለገለገ ነገር ብቅ አለ። ገና ወደ ምድር እንደወጣ ወደቀ። በአካባቢው የሚገኙ ሰዎች ደንግጠው ሸሹ። አውሬ ይሁን ምን በውል ለይቶ የተመለከተው ማንም አልነበረም። ወሬው እንደገና ተዛመተ። የሚያስፈራ ነገር ከቱቦ ውስጥ ወጣ ተባለ። ምንድን ነው እሱ? ታዲያ ሌላው ጠየቀ። የተገነዘ አስከሬን ነው የሚመስለው አለ አንዱ። ጥቂት ቆይቶ ከሜክሲኮ አካባቢ የተመለሰ አንድ ሰው ደግሞ ዝልግልግ አውሬ ነው ይባላል ብሎ ተናገረ። ፖሊሶች ተጠሩ። እነርሱም ሊጠጉት ፈሩ። በሩቅ ብቻ መመልከት ሆነ። ነፍስ አለው፣ ይንቀሳቀሳል ይላል አንዱ። አይነ ነው እባክህ፣ ሌላኛው ይቃወማል። ታንክ አምጥተው ቢጠጉት ይሻላል ይላል ሌላው። ከእነ ታንካቸው ቢያቃጥላቸውስ፣ ሌላው ሐሳብ ይሰጣል። ፖሊሶቹ የጠሯቸው አየር ወለዶች ተመልሰው መጡ። ከበቡት። መሳሪያዎቻቸውን መሬት ላይ በተጋደመው ፍጡር ላይ ደገኑ። ግን ማንም ሊጠጋው አልደፈረም። ባለጎማ ብረት ለበስ ታንክ እንዲመጣ ተደርጎ በዚያ ተጠጉት። በያዙት የድምፅ ማጉያ ማን አንተ? ስምን ተናገር ሲሉ አንባረቁበት። ምንም መልስ አላገኙም። ከብዙ ሙከራ በኋላ ያ ፍጡር ነፍስ ዘርቶ ከተኛበት ይንቀሳቀስ ጀመር። የወታደሮቹ መሳሪያዎች ተቀባበሉ። በአካባቢው የተሰበሰበው ሰው በሽሽት ወደ ኋላ ፈገፈገ። ቀስ ብሎ ከተጋደመበት የተነሳው ያ ፍጡር የሰው ቅርጽ እየያዘ መጣ። ማን አንተ፣ ስምህን ተናገር! የድምጽ ማጉያው አስተጋባ። አንድ የደከመ ድምፅ! የመጨረሻ ጉልበቱን አሰባስቦ ሽሽሽጉ ጤጤጤ ደደሜሜ ብሎ መለሰ። ሰው መሆኑ ቢታወቅም ማንም ደፍሮ ሊጠጋው አልደፈረም። አየር ወለዶቹ በደረታቸው ጠመንጃቸውን ወድረው መሬት ለመሬት ተስበው ተጠጉትና መሬት ላይ እንዲተኛ አዘዙት። እሱም ቀስ ብሎ ወደቀላቸው። ቀስ ብለው የፊጥኝ አሰሩትና በመኪና ጭነውት ሄዱ። በሳምንቱ በፖሊስና እርምጃው ጋዜጣ ላይ አዲስ አበባን ያስጨነቀው ሽጉጤ ደሜ ተያዘ የሚል ዜና አነበብን። ሰዓት እላፊ ደርሶበት የሚሮጠው ሰካራሙ ሽጉጤ ደሜ ከአብዮት ጥበቃዎች ለማምለጥ ሲል ዴ አፍሪክ አካባቢ ካለው ቱቦ ውስጥ ገብቶ ለመደበቅ እስከ ሜክሲኮ ድረስ በቱቦ ውስጥ ከሄደ በኋላ ስካሩ ሲበርድለት መውጫ አጥቶ ሲጮህ እንደነበርና ህዝቡን እንደረበሸ አትቶ ተገቢውን ቅጣት እንደሚቀበልና ለጊዜው ግን የአእምሮ ችግር ሊኖርበት ስለሚችል አማኑኤል ሆስፒታል እንደሚገኝ ጋዜጣው ዘገበ። ሽጉጤ ደሜ የሰንጋተራ አካባቢ የቀን ሰራተኛ ሲሆን ደሞዝ ተቀብሎ ውሻ ገዳይ ከሚባለው ጠጅ ቤት ገብቶ ጠጥቶ በከፍተኛ ደረጃ ሰክሮ እንደነበር ተጻፈ የልደታ ሰፈር ወደ መደበኛው ኑሮዋ ተመለሰች። ልደታና ህዝቧ እንደገና ጸሎት ጀመሩ ከዚያ በኋላ ሽጉጤ ደሜ የት እንደደረሰ አልታወቀም። የት እንደደረሰም ለመጠየቅ የደፈረ አልነበረም። ደርግ ግን ከዚያ በኋላ እንኳ አስራ ሶስት አመት ሙሉ የሰው ደም ይጮሃል ብሎ ሳይፈራ መግደሉን ቀጠለ። እንደ ሽጉጤ ደሜ ያሉ ንጹሐን ዜጎች በሰላም ይክረሙ። እያነበብን ያለነው ዕንባና ኩነኔ ከቤልጅግ አሊ ጌዲዮን ተስፋዬ ነው። ሽጉጤ ደሜን እዚህ ላይ ጨርሰናል። ቀለበቴን ስጧት በሚለው እንደገና እስክንገናኝ ድረስ። ደራሲው ቤልጅግ አሊ አዲስ መጽሐፍ ጽፏል። የእሱን ማስታወቂያ እየሰማችሁ ቸር ይግጠመን። በስማችሁ ምን እየተሠራ ነው? አንጋፋው ደራሲ ቤልጅግ አሊ ጌዲዮን ተስፋዬ የጻፈው አዲስ መጽሐፍ በገበያ ላይ ውሏል። በኔ ስም አይሆንም። ቤልጅግ አሊ ቀለበቴን ስጧትና ዕንባና ኩነኔ በተሰኙ ተወዳጅ መጽሐፎቹ ይታወቃል። በዚህ መጽሐፉ ከሰፊ የሕይወትና የንባብ ባሕሩ የጨለፋቸውን ውብና አጫጭር ታሪኮች በውብ አጻጻፍ ተሰድረው ቀርበዋል። ፈገግ ብለን ሳንጨርስ እያስተከዘን ድሮ ቀረ ልንል ስንል እንደ ዛሬ ከምናብ እስከ ሕያው ቀናችን ያመላልሰናል። እምቢ ሊባል የሚገባውን እምቢ ማለት የማሸነፍና ያለማሸነፍ ጉዳይ ብቻ አይደለም። የሕሊና ፍትህን አለማዛባት ጉዳይም ነው። ሰው በአገሩ ስም በእምነትና በብሔሩ በጾታና በፖለቲካ አቋሙ ግፍ ሲፈጸም በእኔ ስም ምን ሲደረግ ማለት መቻል አጃኢብ ነው። በስማችሁ ምን እየተደረገ ነው? ነገ አብራችሁ በክፉ በደጉ ትከሰሱም ትመሰገኑም እንደሆነ አይታወቅምና ስማችሁን ለማን እንደዋሳችሁ በማን እንደተዘረፋችሁ አስተውሉ። ቢያንስ ታሪክ የሉበትም ነበር የሚል ሕያው ምስክር ይሆናችኋል። በእኔ ስም አይሆንም፣ አዲስ መጽሐፍ ቤልጅግ አሊ፣ ጌዲዮን ተስፋዬ ይነበብ። መጽሐፉ በጃፋር መጽሐፍት መደብርና በአይነአለም መጽሐፍት ያገኙታል። በእኔ ስም አይሆንም።